እዛ ነው ቤተሰቦች ጋ ብትሄጂ ደስ ይለኛል ብውስድሽ ደስ ይለኛል ማለት እየተፈጠረ ያለው ነገር ደስ ስለማይል እንዲያውም ሩታ ከቤትሽ ለቀሽ ወተሽ ቤተሰብ ጋር ከሄድሽ ጥላችን ከአንቺ ጋር ነው ምክንያቱም ቤቴ ነው ትዳሬ ነው ብለሽ እየኖርሽ ነበር አይደለም ስለዚህ እማይፈልግሽን አካል ተጠራርጎ መውጣት እንጂ አንቺ ከቤቱ ከወጣሽ እኔን አያደርገኝ። ጥላችን ካንቺ ጋር ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? በያላችሁበት ሰላምና፣ ጤና ደስታ አመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እስከ መጨረሻ ተከታተሉኝ። ልክ ስትጀምሩ ላይክ አድርጉ ውድ ቤተሰቦቼ፣ ምክንያቱም ይሄ ሰሞን እየተባለ ስለሆነ ትናንትና እንግዲህ አቤላ ለሩታዬ ወደ ቤተሰቦችሽ ጋር ይዤሽ ልሂድ፣ እሷም ደግሞ ባለቤቴን አስፈቅጄ አብረን እንሂድ እንሄዳለን እንሄዳለን ብላ ያው መልስ ስትሰጥ ነበረ፣ ማለት ነው በዛ በኩል ነፃነት ሂጂ ስትባል አልሄድ ማለት ኑሩታ፣ ደግሞ ቤትሽን ለቀሽ የምትወጪው ለማንም ዘልዛላ ሴት ማለት ነው። ስርአት አጣች ክብረ ቤት ሴት በትዳር ላይ ተደርባ የምትመጣን ሴት ብለሽ ቤት ለቀሽ ከወጣሽ እኔክ ጥሌ ከአንቺ ጋ ብቻና ብቻ ነው። ይሄንን አምናችሁ ተቀበል ውድ ቤተሰቦቼ። ምንም ሚሆን መቼም ሚሆን መቼም ለቃ ከወጣች ጥላችን ከእሷ ጋር፣ ምክንያቱም ዘልዛላ ሴት ናት፣ የመጣችው በትዳር ላይ ተደ ደርባ መግባት የምትፈልግ መዘሞት የምትፈልግ ባጭሩ ምን አገባኝ ነው። የፈለጋችሁ ነገር ማለት ትችላላችሁ። አይመለከተኝም። ባለስዳርን ሰው ጋር ሄዳችሁ እናንተ ራሱ ልጥፍ ብትሉ ዝሙተኞች ናችሁ። አከተመ ባራህ ነጽብ እዘጋላችኋለሁ። እና አንዳንዴ ስለ ነጻነት ደግሞ ስናገር ራሱ የምትንጨጩ ራሱ አላችሁ። እንዲሁ እየተቃጠላችሁ ኑሩ። እናንተስ እናንተ የምታደርጉት ነገር ነው ሩታ የምታደርገው ነገር ስህተት ነው ትላላችሁ። ሁሌ ሁሌ ስህተት ነው ሁሌ። እናንተ ኮ ስህተተኛ ነኝ አትሉም ኮ። አንዴ የሆነ ሰው የሆነ ነገር ሲደረግበት ስህተተኛ ስትሏት የነበረችዋለች የወረ ጊዜ እኮ ዛሬማ ስደተኛ አይደለችም። ስደተኛ ስደተኛ ነሽ ስልሽ የነበረው እንዳውም፣ ስደተኛ አይደለሽም እኔ ነኝ ጥፋተኛ ብሎ እኮ አንዳንድ ሰው ይቅርታ ለመጠየቅ ራሱ ዝግጁ ይሆናል። እናንተ ግን ሁለት ዓመት በሙሉ ሩታናት ስደተኛ በእናንተ ቤት። ሲቀጥል ደግሞ አንዳንድ ወፍ ዘራሾች ደግሞ ተከፍሎች ነበረ የምትሰሪው ተከፍሎች ነበረ የምትሰሪው። ምንድነው ስለ ክብር አታውቂም፣ ክብረ ቢስ፣ ስለ ክብር የማውራት ሞራሉ የለሽም የምትሉ አመዳሙላ ማለት ነው። ሁሉም ተከፍሎት እየሰራ ነበረ እኔም እናገራለሁ እንደዛ ከሆነ ማለት ነው። ሁላቸውም እያንዳንዳቸው እየተከፈላቸው ነበረ የሚሰሩት። ስለዚህ ተከፈላቸው ያልተከፈላቸው አያገባኝም። እናንተም ተከፍላችሁ ሽንት ቤት እያጠባችሁ ነው፣ ወደዳችሁም ጠላችሁ ማለት ነው። የሰው ሽንት ቤት እሷ ቆስ ስራ ነው የሰራችሁ አደለ፣ ተከፍሏት። እናንተ ግን ሽንት ቤት እያጠባችሁ ነው አደለ። እየተከፈለች ሽንት ቤት ታጥቢያለሽ፣ እየተረገጥሽ ምግባቸው ሰርተሽ ታቀርቢያለሽ። ልጆቻቸው ምራቃቸው እየተፉብሽ ምግብ ሰርተሽ ታቀርቢላቸዋለሽ። እየተዋወቅን ተላለቅን አሉ። እናንተ አላችሁ አደል። እኔ አሁን ብዙ ነገር መናገር እችል ነበረ፣ ነገር ግን የእናንተው ደርስበታለሁ። የሩታው ግን በዚህ በኩል ቤቱ አለቃ ከወጣች ጥላችን ከእሷ ጋር ነው። ምክንያቱም የማይፈልገው አካል ከዛ ቤት ራሱ ገለል አድርጎ መውጣት እንጂ እሷ መቼም ይሁን መቼም ልትወጣ የሚገባት ሴት አይደለችም። ይሄ የምለው ምንድን ነው፣ አብርሃም ቆፍጠን ብለህ ማለት ነው ቆፍጠን ብለህ አንተ ባለትዳር አይደለም ስራ ነው ምናምን። ለምንድን ነው እያወቅሽ የምትናገሪው ትሉኛላችሁ። አንዳንድ ልጆች ለስራም ልክ አለው። የሆነ ይህ እንዴት ልበላችሁ? ከልክ ያለፈ ነገር ስራ ነው ተብሎ የሚታለፍ ነገር አይደለምና። አብርሃም እቺ ነፃነት የምትባለዋ አብረን እንሄድ፣ እሷ አትሆንህም። እሷ እንደዚህ እኔን አያደርገኝን የበሩታ ቦታ በሆን ስራ ሆነ አልሆነ ና ይመልክ እንደዚህን ክብሬን ዝቅ አድርግ የሚሰራ ስራም አልወድም ሲጀመር፣ ሊደረግብኝም አልፈልግም ሲቀጥል። ደግሞ አትሆንህም፣ አትመጥንህም፣ ክብር የላትም ይዥህ ሊሄድ፣ እንደዚህ እላት። አንተ ቆፍጥን ብለህ እኔ ባለ ትዳር ነኝ ብለህ ገፍትራት አትሄድም እንዴ? ገፍትረሃት፣ አትሄድ እዛው አዲስ አበባ ላይ ለምን አትከርመም? አንተ ምን አገባህ? ይመለከትሃል አይመለከትህም፣ አያገባህም። አንተ የራስህ ህይወት አለ፣ የራስህ ላይፍ አለ። በዚህ በኩል ሚስትህ እርጉዝ ናት፣ አርፈህ ቁጭ ማለት እንጂ ስለሷ ምን አገባህ ነው የኔ ጥያቄ። እኔ ይሄ ጥያቄ ዛሬም ነገ ምን እጠይቃለሁ፣ ምን አገባው? እንዲህ ከተለያዩ ቆይተዋል አይደለም። ከዛ በኋላ ከነፃነት ጋር ከተለያየህ በኋላ ሶስት ሴቶችን ከፍለህ አሰርተሃል ከፍላህ አሰርተሃል። ስለዚህ ከሁሉም መርጠህ ደግሞ ሩታን አገባ። ዛሬ ላይ እዛ ተነጋግረህ የተለያየኸውን ሰው ዛሬ ላይ መቶ ህይወትህን ሊበጠብጥ ወይም ደግሞ አብረህኝ ልሄድ ነገ ልጅህናት እኮ ነው እያራከስክ ያለሁ እያስደብክ ያለሁ። እያንዳንዱ ሚዲያ ላይ አፉን እየከፈተ ያለው በአንተ ምክንያት ብቻና ብቻ ነው። እሱም በአንተ ምክንያት የምልህ ምንድን ነው? ዝም ብለ ቆመ ትሰማታለህ። እሷ አትገባም፣ ለአንተ አትሆንህም። የሆነ ነገር አደርጋት ነበረ፣ እንዳውም ምናምን ስትል ነበረ። ምንድን ነው የምታደርጋት? ምንድን ነው የምታደርጋት? ይሄ ቫይረስ የያዘው ሰው። እኔም ቀጭን ነኝ በነገራችን ላይ ልክ ቫይረስ እንደያዘው ሰው ቀጭን ነሽ። ውፍረት የለሽ በምንሽ ልታሸነፊ ነው? እዛ ቡታጀራ ላይ ሆና ራሱ እንጣጥንጣጥ እንጣጥ ስትል ነበር። አዲስ አበባ ደግሞ ስትሄድ ምንም አይነት ነገር ካፉ አልወጣም። ቀጥ ጠጥ ያለች ነበረ። በህይወቴ ራሱ አንቺ ነሽ የገባሽብኝ እንጂ እኔ አይደለሁም አንቺ ላይ እየገባሁ ያለውት እያለች ነበረ። እስከ ዛሬ ድረስ የት ነበርሽ ተብለሻል። የዚህ መልስ አልሰጥሽም። አላየሁም፣ ስልክ አልነበረኝም፣ እንደዚ አልነበረኝም። እውነትሽን ነው። ፎቶሽን ማን ሲፖስት ነበረ? ስልክ አልነበረ። እንኳን አንቺ የአሁን ጊዜ ህፃናቶች ከሰባት እስከ ስምንት ዓመት ራሱ ያሉ ልጆች ስልክ አላቸው። እንኳን አንቺ ማለት ነው ማለት ለመጎርጎር ስልክ ይዛሉ ብዬ ነው። ምን ነው የማናቅ መሰላችሁ እንዴ? እንም አቤላ አው ከጎኗ ቆሟል። እናውቃለን፣ እያየን ነው። እያደረጉት ያለው ነገር ነገር ግን ሩታ ወደ ቡታጀራ እንድትሄድ አንፈልግም፣ በአጭር አማርኛ። ምክንያቱም ማንም ዘልዛላ ሴት ገብታ አንድ ሴት ክብሯን ዝቅ እየተደረገ እየተሰደበች ምን እየተባለ እሷ ያንን የገነባችው ትዳር ወይም ደግሞ የገነባችው ቤቷ እንዲፈርስ ስለማንፈልግ፣ ማንም ዘልዛላ ሴት ገብታ እንድትወጣበት በቃ እንድትዘላዘልበት ስለማንፈልግ፣ አብርሃምም ደግሞ ለምን ቆፍጠንም ብሎ እራሱን ማስከብ ሚስቱን ማስከበር እንዳቃተው ማቃው ታሪክ የለም። እኔ እውነት ለመናገር ስራ ነው ስራ ነው ስራ ነው ስራ ነው እያላችሁ ነው እናንተ ስራ ነው ስራ ነው ስራ ነው የምትሉ ልጆች ያው ሩታ በዚህ በኩል እየተሰደበች ነው ስለ ክብር ምን ታውቂያለሽ ምን ክብር አለሽ ለቤተሰቦች ክብር የለሽም ራስሽን ዝቅ አድርገሽ እየሰራሽ ነው እየሰርታ እያሰራች ነው በነገራችን ላይ ነገር ግን ይሄ ማድረግ ነበረበት አይደለም መሆን አልነበረበትም ነገር ግን እቺ ልጅ ማለት የፈለገ ነገር ቢከሰት አመናችሁም አላመናችሁም ተሰብራ የምትቀር ሴት አይደለችም በጭራሽ ከብር አንዲኩ ተቋቁማ ማለት ነው። ከራሱ አልፋ ሌሎቻችሁን ሌሎቻችሁ ራሱ ታስተዳድራችኋለች። የምሬን ነው። እሷ በጣም ጎበዝና ጀግና ሴት ስለሆነች ነው የምላችሁ አሁን የሆነ ነገር ለነበረ ተወኩት በቃ ውድ ቤተሰቦች ምክንያቱም ብዙ ሰው ተቃውሞ ስለሚያቀርብ እኔ ደግሞ ተቃውሞ የምንድን ነው አብርሃም ለምንድን ነው ሚስቱን የማያስከብረው አንድ ሁለተኛ ደግሞ እች ሴት መጣች ከዛ በፊት ተለያይተዋል ከተለያዩ በኋላ ሁለት ሴቶችን ከሱ ጋር ሰርተዋል እከሌ እከሌ ይልልም አልችልም አንዲቷም ሰርታለች ሶስት ከሩታ ጋር ስለዚህ ከሁሉም መርጦ ሩታ ግብተህ ነበረ አርፈህ ህይወትህ እየኖርክ ነው የማንንም ሰው ቻናል ለማሳደግ ስትል የሚስትህን ክብር ዝቅ አድርገህ ለምንድን ነው የምታሰራው አዎ ለምንድን ነው የምታሰራው? ሚስትና ሚስትህ ናት፣ አይደለም የልጅህ እናት ናት። ሆዷ ላይ ልጅ አለ። ስለዚህ አንተ ማንንም ሰው ቻናል ለማሳደግ ስትል ክብሯን ዝቅ አስደርገህ ለምን ለምን? በራሳቸው ተፍጨርጭረው አያድጉም? ወይም ደግሞ በራሳቸው ቪዲዮ ሰርተው ጥሩ ቪዲዮ ሰርተው ለምን ሼር አድርገህ አታሳድጋቸውም? ግዴታ ሚስትህ መረገጥ አለባት? ግዴታ የልጅህ እናት መሰደብ አለባት? ግዴታ ክብሯን ዝቅ መደረግ አለባት? ግዴታ ቤተሰቦቿ ሳይቀር መወቀስ መሰደብ አለባቸው መሰደብ አለባቸው። ሁለት ዓመት ሙሉ ሲሰደብ ኖሩ። አሁንም መሰደብ አለባቸው። ለምን አታድግም እዛው? ለምን አንተ እሷ ንጹህ ቪዲዮ ሰርታ አንተ ለምን ሼር አታረግላትም? ሩታን ሳትጠራ ማለት ነው እንዴ? እኔ ሲመስለኝ ነፃነት ያስረከብሽው ነገር አለ። ደላ አብርሽ ምንሽ ነው ያስረከብሽው? መቼም አለባበስሽ ራሱ እንዲሁ ይናገር ነበር፣ ያንጸባርቃል እኮ በነገራችን ላይ ልብ አለባበስሽ እንደዛ ዋና ላይ ስትገቡ ምናምን የገባችው እንዲሁ ያንጸባርቃል። ያ ያ ነገር እንደዚህ ሆኖ ራቆትሽ እየመጣሽ ምንም ነገር አላስረከብሽም ማለት አይቻልም። አንድ ሰው ደግሞ ፍቅረኛ ሞች እስከሆነ ድረስ እርግጠኛ ታስረክባላችሁ። ስጠፈረ ላ ሌ ላዚም ዝሙት ማለት ነው እኔ አያገባኝም፣ አያገባኝም። ነገር ግን ምን አስረክበው ነው ምን አድርጋው ነው ምን ምን ለምሳሌ ምን ሰታው ነው? እስከዛሬ ድረስ አላየሁም። እንዲህ አላልኩም። የሰው ቻናል ለማሳደግ ክብራችሁ ዝቅ ስታደርጓ አታፍሩም። እንዴት እንሽ አታፍሮም። ከራሳችሁ አልፋችሁ እድሜ ልካችሁ ቤተሰብ ስታሰደቡ ነው። እንመኖር ነው እንደምንፈልጉት እንዴ? ኧረ በፈጣሪ ስም እማ ከፍሎሽ ነው እየሰራሽ የነበርሽው። ስለ ክብር አታውቂም፣ ስለ መድሮሽ አታውቂም። ስትሉም መለንበራችሁ። እያንዳንዷ ሴት አብርሃም ጋር የመጣችኋ ተከፍሏት ነበር የምትሰራው። እኔ ን አያደርገኝ። ለአንዲቷ አምስት ሺህ ብር ለአንዲቷ ሰባት ሺህ ብር ተከፍላት በጊዜ ሄዳለች። ለአንዲቷ ደግሞ አስር ሺህ ብር እየተከፈለ ነበረ። ነገር ግን ከዛ ሁሉ መርጦ አገባት። በቃ አከተመ እና ሁሉም የራሱ ህይወት አለው። በነገራችን ላይ እዚህ ጋር አመናችሁም አላመናችሁም እያንዳንዳቸው ህይወት አላቸው። ነገር ግን በቃ መሆን ያለበትን ነገር እያደረጉ ነበረ። ከዛ መስመር መስመራቸው ያዙ ማለት ነው። ዛሬ ላይ ሁሉም ተለውጦ እየተገኘ ነው ሁሉም እቺ ናት እንጂ። አሁን ዘልዛላ መጣችና ዛሬ ላይ ተንጠጥላ ለአንተ አትገባህም፣ ለአንተ አትሆንህም፣ ለአንተ እንደዚህ አትልህም። አብርሃም ደግሞ በየሄድክበት በየቪዲዮ የፈለገችበት ትሄድ የፈለገችበት ቤተሰቦቿን ጋር ትሄድ። አንተ እኮ ክብሯን አንተ ራስህ ማለት ነው፣ ሚስትህ ካላከበርካት ማን ሊያከብርልህ ትፈልጋለህ? ሚዲያ ላይ ብትሰደብ ራሱ አይገርምም፣ አይገርምህም ምንም በምንም ተአምር አይገርም። ለምን አንተ ሚስትህ እያከበርክ አይደለም፣ ሰድበህ እያሰደብካት ነው። የፈለገችበት ትሄድ እንዴ? ለምን አይደል እንዳያገባህድ እሷ ሚዲያ ላይ ለቪዲዮ ነው እንደዛ ያደረጋችሁ አይደለ? ለምን በስርዓት ነው የተጋባችሁት አይደለም? እኔ እኮ ተነካክቼ አላቅም ነበረ። እነዚህ ሁለት ልጆች ነክቻቸው አላውቅም ነበር። አሁን ራሱ ሩታ ከቤቱ ከወጣች እኔና ያድገኝ ጥሌ ከአንቺ ጋር ነው። ምክንያቱም ማንም ዘልዛላ ሴት መታ ቤትሽ ልትገባም ወይም ደግሞ ልታፈርስ አትችልም ማለት ነው። ምድረ ዘልዛላ ሁላ ማለት ነው። እና ውድ ቤተሰቦች ስለተሳደብኩ በጣም ይቀር